ይሄ ሁሉ ሰው ላንተ ነው አይደል? እየተጨነቀ ያለው ቢያንስ ለኛ ብለህ እንኳን ራስን ለማረጋጋት ሞክር። ቢያንስ ደና ሆነህ እንድናይህ እንደ ድሮ ቢያንስ መለስ በል በቃ እንዴ። በጣም እኮ የምታቃጥለው። እሺ፣ ትኩስ ነገር ትጠጣለህ። አጃ፣ ምን ነገር አሞ ራስን እያስጨነቅ ለብዙ በሽታ ነው ከዚህ በላይ የምትዳረገው። ስለዚህ በጤናህ ነገሮችን ማስተካከል ትችላለህ፣ በጤናህ ነገሮችን ማሰብ ትችላለህ። ግን ቅድሚያ አንተ ጤና ስትሆን ነው ሄርሜ ከዚህ በኋላ እኮ የሚስተካከል ነገር የለም። በቃ ሁሉ ነገር አውቁጠለት ምን የሚስተካከል ነገር የለም። ምን ሆነ ማስተካከለው ከዚህ በኋላ ምግብ አልበላም። ያልከውን ነገር ማንሳት አለብህ። በቃ ትንሽም ቢሆን ለግሮሮክ መብላት አለብህ። ምግብ ይዤ ልመጥቻለው። ትንሽም ቢሆን በልተህ መድኒትን ትወስዳለህ። ዋ መጣጠበላ እኔ ቅርብኛ ምግብ አልበላም። ሄርሜ በእግዚአብሔር ወደ እና ታዲያ ቀን ሙሉ ሳትበላ ቀን ሙሉ ምግብ ሳትበላ እንዴት ነው የምትለው? አብሽ ለምን ሰው የምታስቸግረው? እንዴ ይሁን ብሰው ላንተር እንዴት ጭነቅ ያለው ቢያንስ ለእኛ ብለህ ብላ። የሚወድሽ ልቤ ሁኔታው አላስከውም አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንከት የልቤም ባይ ሙላ ባናገኝሽ የለመደሽ ቤቴ ዝምተው ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ። ሰላም ሰላም ሰላም፣ ውድ ቤተሰቦች እንዴናችሁ? አለውን እግዚአብሔር ይመስገን በጣም ደና ነኝ። እናንተ እንዴናችሁን? እግዚአብሔር ይመስገን በጣም ደና ነኝ። እንግዲህ ይህን ሰሞን በጣም ጠፍቻለሁ። ያው እየተፈጠረ ያለውን ነገር አብዛኛውን በሚባል ደረጃ እያያችሁት ነው እና ለዛ ነው የጠፋውት። ያው ይሄ ነው ይሄ ነው ባልልም የጠፋውበት ምክንያት ግልጽ ነው። ካብርሽና ከርቷ ህይወት ለመምጣት እየሞከርኩ ነው። በቃ ከ100% ፐርሰንቱ 75% ፐርሰንቱ ብዙም ደስተኛ አይደላችሁም እና ለዛ ነው የጠፋውት። እስቲኔ ደግሞ ራቅ ብዬ ነገሮች ከተስተካከሉ ብዬ ነው የጠፋውት። ግን ደግሞ እንደምታዩት ነው ነገሮች እየተስተካከሉ አይደለም። እንደገና ደግሞ ያው ሩታም ነገሮችን እንደማክረር ነገር ብላለች። በቻልኩት አቅም እውነቴን ነው የምላችሁ፣ የሰው ትዳር ሲፈታ ምንም የሚያስደስት ነገር የለምና በቻልኩት አቅም ነገሮችን እንዲስተካከሉ ያለኝን አቅም እየሞከርኩ ነበረ። ከህይወታቸውም ውጭ እንደተባልኩም ከህይወታቸውም ውጭም ያለውን ነገር እያያችሁ ነው። እንደገና ደግሞ ይቅርታ ለመጠየቅም ሲሄድ ደግሞ እኔ በመኖሬ ምንም ደስተኛ አልነበሩም እና ይህን ያህል እኔ ከመጣው በኋላ ነገሩ እንደተፈጠረ አይነት ነገር እየሆነ ነው። ማለት ከዚህ በፊት ያለው ነገር ሳይነሳ ከዚህ በፊት የተፈጠረው ነገር መቅዲ ከኔ በፊት የመጣችኋል። መቅዲንም እንደዚህ ይህን ያህል ነገሮች አልከረረባትም። ያ ማለት በቃ ከበፊት ጀምሮ ይጣሉበትን ነገር በቃ ሄርሜላ ከመጣች በኋላ ሄርሜላ ናት ሄርሜላት መንስኤው እየተባለ ነው እና በሰቤት በዚህ ያህል ከገባሁኝ እኔ አብርሽን ፍለጋ ነው እንጂ ሌላ ምንም እንት ምለው ነገር የለም። ሁለቱን ከአንድም ሶስት ያስታርቅ ያለው ይቅርታ ለመጠየቅ ወደ ኋላ ያልኩስ አይደለም። እና ብቻ አሁን ደግሞ እንደምታይ ትላንትና፣ አይ ቲንክ ትላንት ከትላንት ወዲያ አብርሽ የወሰነውን ውሳኔ አይቷችኋል። ያው የፍቺው ላይ ፍርሚያውን ፈርሟልና ደስተኛ አይደለም። እውነት ነው ብላችሁ ማለት የፈለገ ነገር ቢሆን ሰው ብዙ ጊዜ የለፋበትን ትዳር ማጣት ከባድ ነው። እኔ ደግሞ ሁለቱ እንዲጣሉ አይደለም የምፈልገው፣ ሁለቱ እንዲፋቱ አልነበረም የምፈልገው። እንደገና ደግሞ ዛሬ አቤል ደውሎልኝ አብርሽ እንደታመመ እና ከብቻ ከፍቺው ከተስማማ በኋላ እንዳመመው ነግሮኛልና ምግብም አልበላም ምናምን ብሎ አስቸግሯቸዋል። አይ ቲንክ ምን ማድረግ እንዳለብኝ አላቅም። ብቻ ግን በጠዋት ተነስቼ ነው ሁላ ቁልፍ የሰራሁት። ቤተሰቦች ያዝኩት አብርሃም ምግብ ነው ቁርስ ነው። እስቲ ለኔ እንኳን ቢያንስ ከበላልኝ ብዬ ነው ያመጣው። ቤተሰቦች አሁን ምንም እንድትሉኝ አልፈልግም። ማለት ሁላችሁም አልዞራችሁብኝም፣ ምን ለመረዳት ትግስትሽ ምናምን የምትሉኝ ሰዎች አላችሁ፣ ግን ደግሞ አሁን ላይ አብርሃም እንደዚህ ሆኖ እሱን ማየት አልፈልግም። ምክንያቱም ይሄ ልጅ አሁን ትዳሩን ካጠ በኋላ ቤት ተኝቶ ስራ እንኳን መስራት እስከማይችል ድረስ ወንድ ልጅ ነው፣ በጣም ከባድ ነው። ስለዚህ ቤት ተኝቶ አላሞታል ተብያለሁ እና እስቲ አሪፍ ቁርስ ነው የሰራውለት እሺ ካለኝ አብረን የምና ይሆናል ያለበት ያለበትንም ሁኔታ አብረን የምናይሆናል ይሆናል ማለት ነው ማለት ትንሽ ጊዜ ይቸገራል። እንደገና ደግሞ ቤት ተኝቷል ያለበት ሁኔታ ጥሩ አይደለም። እኔ ደግሞ አብርሃምን በዚህ መልኩ ማየት አልፈልግም። ምክንያቱም ከዚህ በፊትም ቢሆን በደበረው ሰዓት መጥቼ ደስታውን ለመመለስ ነው፣ በቃ እንደ እህትነት እንደ ጓደኝነት እያደረኩ የነበረው እና የሆነ ሰዓት ነገሮች ተስተካከለ በሚልበት ታይም ላይ ስቀን ሳንጨርስ ደስታችንን ደግሞ አሁን ከሩታ ጋም ታርቀው ሰላም እንዋለን በምልበት ታይም ላይ ትዳር የሚባል ነገር አቷል። እንግዲህ በጣም እንደደበረው ነው አቤሌ ነገረኝ። በእውነት ነው ምላችሁ ስካዩ ጨንቆኛል በጣም እና ውድ ቤተሰቦች፣ ፍቺ ማለት ቀላል አይደለም። እኔም እንደ ሴት ልጅ ማሰበው ነገር ይኖራል። ከዚህ በፊት ደግሞ አብርሃምን አይኖ ማለት ፊትለፊት ላይ ከእናንተ ጋር ሆኜ ወይም ደግሞ ከሱ ጋር ሆኜ ወደ እናንተ በሚመጣ ታይም ብዙ ነገሮችን ያስተማረኝ ሰው ነው። እውነት ነው ምላችሁ በቃ ማለት ብቻ ለሱ ለወንድ ልጅ በጣም ከባድ ነው። ከዛም በላይ ደግሞ በጣም እንደሚወዳት ይነግረኝ ነበርና ትዳር ማጣት ማለት ታውቁታላችሁ። እናት አባት ያላችሁ ወይም ደግሞ ትዳር ውስጥ ያላችሁ ሰዎች ትዳር መፋታት መፍትሄ ነው ብዬ አላስብም። ምክንያቱም ከሁለቱም ጋር መፈላለግ አይነት ስሜት ካለ መፍትሄ ነው ብዬ አላስብም እና ሩታም ልብ ገዝታ እሱም ደግሞ ያው ከዚህ በፊት ያለውን ነገር የኋላውን ነገር ከማንሳት አንዳንድ ጊዜ ደግሞ ወደ አንድ ሰው ብቻ ማድላት አለ። አሁን ሩታ እንፋታ የሚለውን ሀሳብ ስታነሳ አንዳንድ ሰዎች እንዲፋቱ እንትን የምትሉት ነገር አለ እና ያ መንስያ አይሆንም። እነሱ እኮ አሁን ሁለት ሰው አይደሉም አንድ ሰው ናቸው እና ለምን እንደሆነ አላቅም። አንዳንድ ሰዎች ይፋቱ ይፋቱ ይፋቱ፣ ይሄ መንስኤ አይደለም። ለሷም ጥሩ ነገር አይደለም። ማንኛውም ሰው ይጋጫል። ለሱም ደግሞ ጥሩ ነገር አይደለም። ስለዚህ እኔ ደግሞ በቻልኩት አቅም ከሕይወታቸው ውጪ ሲባል ከሕይወታው ውጪ ከሕይወታቸው እየወጣሁኝ ይቅርታ ለመጠየቅም ይቅርታ ለመጠየቅም ወደ ኋላ ሳልል ሩቷን ይቅርታ ለመጠየቅም ወደ ኋላ ሳልል ታርቀናልም በሚልበት ታይም ላይ እሷ ደግሞ ብዙም በሕይወቷ ደስተኛ አይደለችም እኔ በመኖሬ ብዙም ደስተኛ አይደለችም ና አብርሽ ደግሞ በዚህ መሃል ላይ ወንድ ልጅ ነው ስሜቱ መናገር አይፈልግም ማለት በቃ አንድ ሰው ወንድ ልጅ ሲሆን ፐርሰናሊቲውን መገመት አያቅተንም እና ብዙ ጊዜ አይናገርም አብርሽ ደግሞ እንደማየው አይነት ከሆነ በቃ አሁንም ደበረኝ እንደዚህ ምናምን በቃ እንደዚህ ገብቼ እንደዚህ ወጥቼ ምናምን ነገር የሚል ሰው አይደለም እንደገና ደግሞ የኋላውም ነገር ብዙ ነገር አንስቶ የሚናገር ሰው አይደለም እና ይሄ ነገሩ ደግሞ ያሳዝነኛል በእውነት ነው ብላችሁ እንደ ወንድ ልጅ፣ እንደ አንድ ወንድም፣ እንደ አንድ ጓደኛ ሆነ ሆነን ስንረዳ አብርሃምንም ቢሆን እያንዳንዱ ነገር ሚዲያ ላይ መጥፎ ስላልተናገረ አብርሃም ጨካኝ፣ አብርሃም መጥፎ ሰው ሆኖ አይደለም። እንግዲህ ይሄን ውሳኔ ከወሰነ በኋላ የታመመበት ምንም ምክንያት ምንም መገመት ወይም ደግሞ ጥርጣሬ የለውም። በቃ በዛ ምክንያት ነው የሚሆነው። ስለዚህ ብዙ ውሳኔች ነው አሁን ጭንቅላቱ ላይ የሚመጣው። እንደ ወንድ ልጅ፣ እንደ አንድ ሰው ስናስበው በቃ ብዙ ነገር ነው ጭንቅላቱ ላይ የሚመጣው። ብዙ ነገር ያሳለፉ ሰዎች ናቸውና እኔ ደግሞ ለአብርሃም ምንም መጥፎ ነገር ስሜት እንዲሰማው አልፈልግም። በቃ በእርግጥ ይሄን ነገር በዚህ ሰዓት ከጎኑ መገኘት እፈልጋለሁ። አይዞክ ልለው እፈልጋለሁ። በቃ ምክንያቱም እኔ አብርሃም ደስተኛ ሆኖ እኔ አብርሃም ወይ የሆነ ቦታ ላይ ሆኖ ምናምን ነገር አይደለም ያገኘሁት። በቃ በደበረው ሰዓት እንደዛ እንኳን ኢግኖር እያደረገኝ እንደዛ በቃ ለሱ ደስታ ስል ከፍ ዝቅ ከፍዝቅ ስል ራሱ ብዙ እሱ ቦታ እየሰጠኝ አልነበረም እና ተስፋ ሳልቆርጥ እንደ ሴት ልጅ የሆነ ነገር እንኳን ሳይሰማኝ የእሱን ስሜት አስቀድሜ ነው እዚህ ድረስም የደረስኩት። ስለዚህ ብዙ እንትን አልበላችሁ። አሁንም ድረስ እስካየው ትንሽ ጨንቆኛል እና እስኪ ቤተሰቦች፣ ቤቱ ሄጅ አለው። ኦልሬዲ አሁን ሰፈር ውስጥ ነው ያለው የነሱ ሰፈር። አብረን እናያለን፣ ምናየት ሁኔታ ውስጥ እንዳለ ሲያየኝ ምን እንደሚለኝ አላውቅም። እስቲ አብረን ያው እንግዲህ ቤተሰቦች ያው አብርሽ ያለው አብረን የምግባና ሁኔታ

እንዴት ነው ደህና የሆንከው እንደዚህ ነው ደህና የሆንከው ዝም ብሎ ዝም ነው ያስተርኩት እንጂ ደህና ነኝ ምንም አልሆንኩኝም እና እንደዚህ ብርድ ልብስ ተለብሶ ይተኛል እንዴ ራስን አጠብቅም የሆነት ነው ሁሉ ነገር ካንተ በኋላ እኮ ነው የሚሆነው እንደገና ምግብ አልበላም ብለ እያስቸገርካቸው ነው አይደል አይደል ብሩክ እንደ ነገሮች እኮ ካንተ በኋላ ነው አይደል እንደ ነገሮች ሁሉ ነገር የሚስተካከለው እኮ አንተ ደህና ስትሆን ነው አልተሰማ ስላልከን እሷ ትሰማታለች ብለህ ነው ምግብ አልበላህም አልክ? ምግብ በልቻለሁ እኮ ምንድነው፣ እንትን መሰለው ራስህን ደግሞ አትቅጣ። ምንድነው የትኛውም ነገር መስተካከል የሚችለው እኮ አንተ ጤነኛ ስትሆን ነው። ገብቶሃል? የሰው ልጅ ራሱን አያሙም እንዴ? እኔ ራሴን አሞኝ ነው አልኩሽ እኮ። ታዲያ ራስህንም ቢያምኩ ምግብ መብላት አለብክ። በቃ አልጋ የሚያሲዝ ራስ ምታት የለም። ካልሆነ ቤት መሄድ ነው። ከዛ ባለፈ ደግሞ ለምን በዚህ መልኩ ትጨናነቃለህ? በቃ የሆነው ሆኗል አይደል? ያልሰማ ብሎ ነው ማልቀስ ማልቀስ ማልቀስ ምግብ አይበላም፣ እንቅልፍ አይተኛም። በቃ የምትወጥ እያለ ነው ብለህ ነው በቃ ነገሮችን እኮ ቁጭ ብሎ በቃ እራትን ለማዳመጥ የሆነ ብቻህን መሆን ካለብህ ብቻህን ሆነክ፣ ሰው የሚያስፈልግህም ከሆነ ደግሞ እኛ ያለን፣ ችግር የለውም እንጂ እንደዚህ እያለቀስክ እንደዚህ ታመህ ምናምን አይደለም መሆን ያለበት። እያልከውን አድርገሃል። እግዚአብሔር የፈቀደው ነው የሚሆነው። ማዘን ምናምን ነገር የለብክም። እምቢ ካልክ ጋሽዬንም አብዬንም እዚህ እንዲመጡ ነው የምናደርገው። ገባል ሄርሜላ ቢያንስ ሰማት አለ ብለን ነው ለአንተ ብዙ ነገር ስላደረገች ብዙ ነገር ስለሆነችም ሰማታለ ብለን ነው እሷም የጠራናት። አለበለዛ ጋሽዬም አብዬም ጠርተን ነው። ምንድነው ወደናም በጣም ነው እኮ የምታቃጥለው እኮ መድኃኒቱ የውሰኩ ነው ራሴ ነው ግን ብሎ ያዘሳይ ነገ ነው እ ደህና እኮ ራስህ እንድጠብቅ ፈልጋለሁ ሲጀመር፣ እንደዚህ እንድትሆን አልፈልግም። በቃ ማለት እንደ እንድትጨናነቅ አልፈልግም። እንደገና ደግሞ በቃ ይሄ ሁሉ ሰው ላንተ ነው አይደል? እየተጨነቀ ያለው ቢያንስ ለኛ ብለህ እንኳን ራስህን ለማረጋጋት ሞክር። ቢያንስ ደህና ሆነህ እንድናይግ እንደ ድሮ ቢያንስ መለስ በል በቃ። እንዲህ በጣም እኮ የምታቃጥለው እሺ፣ ትኩስ ነገር ትጠጣለህ? ምንም ነገር አልፈልግም እውነት ምንም ነገር አልፈልግም። እነሱ ግን ብለ የሚጨናነቁት እኔ በማስጨነቅ ምን የሚፈጠር ነገር አለ? አብርሽ ፊልም እያየሁ ነበር። ምንም ነገር የተፈጠረ ነገር ምግብ ሰዓት በላ ሲጀመር በጣም ነው የምትጎዳው። በዛ ላይ ታተኩሳ አለ እስቲ ራስህን እራሱን ለማየት ሞከር እንዴ ታሞ በመተኛት ነው እንዴ መፍትሄ የሚሆነው? ይሄ ሁሉ ሰው ለአንተ አይደል እንዴ እየተጨነቀ፣ ሁሉ እየመጣሁ ነው ብለዋል፣ ምን ተፈጥሮ ነው ብሎ ደንግቶ። ያንተ ነገር የሁሉ ሁሉ ሰው እያሳሰበው ነው። ስለዚህ ደና ለመሆን ሞክር አብርሃም። ከራስ ጋቁ እንደዚህ ስትሆን ደግሞ ማየት እንደማልፈልግ ታውቃለህ። ቢያንስ በቃ ለብሩክ፣ ለአቤል፣ ለኔም ብለክ ለወንድምም፣ ለቤተሰቦችም ብለ ቢያንስ ራስን ጠብቅ እሺ። ሁሉም ነገር የሚስተካከለው አንተ ደህና ላይ ነው። እነሱ ሰውን ማጨነቅ ስለሚወዱ ነው። አቤል ነው አይደል? ነው ምንም አልሆንኩ የሚቆ ዝም ብለው ነው። እሺ፣ ምንም ቤት ሐኪም ቤት ስራ ያለብሰው፣ ለምን በቃ መተኛት? ለምን እንዴ ስራ ያለብሰው ነው። ስራ መስራት ትችላለህ እኮ በቃ እንዴ። የሚያስፈልግን ነገር ንገረኝ፣ ምንድነው? አጃላፍላልግ ምንም አልፈልግም እኮ እንደዚህ ሆነክ ማየት አልፈልግም። እሺ በቃ ችግር የለውም፣ ችግር የለውም። አትጨናነቂ። ሰውን እያስጨነቃ ጊዜ ይነገራል። አንተ አትጻም የሆነ ነገር ካልተፈጠረ በስተቀር እና ለራስም ብለህ ለሰዎችም፣ ለአንተ ለሚያስቡ ሰዎችም ብለህ ምግብን በልተህ ራስን ጤነኛ ማድረግ ነው ያለብህ። ከዛ በኋላ የትኛውም ነገር መስተካከል ይችላል። ገብቶሃል? መቅረት ያለበት ነገር እንዳለ ይቀራል። ፈጣሪ ሲል ነው የትኛውም ነገር መስተካከል የሚችለው። አንተ ታግለ ሌላ ሰው ታግሎ ብዙ ሰው ታግሎ ምናምን አይደለም የሚሆነው። እና ስለዚህ ራስህን ነፃ ስታደርግ ነው በቃ ራስህን ደህና ስታደርግ ነው የትኛውም ነገር መስተካከል የሚችለው። አብረ በቃ ሰውን አታስቸግር። እኛ ስለደከመን ነው፣ ገብቷል። ኤፍሬምንም ሄርሜላንም የጠሯቸው እኛ እምቢ ስላልከን ነው፣ ከአቅማችን በላይ ስለሆንክ ነው እንጂ ሌላ ነገር አስበን አይደለም በቃ እና ደግሞ አንተም ቢሆን በእነሱ ቦታ የምታደርገው ነገር ነው። እኔ ጋ ወይ ፍሬም ጋ ወይም ሌላ ሰው ጋ ሲደወል ለአንተ በማሰብ ነው እንጂ አቤላም ሆነ ብሩክ ምንም ማስበው አይደለም። ይሄ ሁሉ አንተ ደህና እንድትሆን ነው። ገባ? እነሱን ማሰማ ከሆነ እኛ የምንመጣለን። በቃ ይሄ ሁሉም ግርግር አያስፈልግም። ራስህን ጠብቅ ማለት ሁሉንም ነገር በጤና በመልካም ወይም ደግሞ በቃ ጤነኛ ሰው በሚያስበው አስተሳሰብ በቃ ራስን እየጠበቅ ለምን ደበረክ ምናምን አልልክም። እንደዛ ማለት አልችልም። ያለበትን ሁኔታ ለመድራት እየሞከርኩኝ ነው ግን ደግሞ እንደዚህ ራስን አሞ ራስን እያስጨነግ ለብዙ በሽታ ነው ከዚህ በላይ የምትዳረገው። ስለዚህ በጤናክ ነገሮችን ማስተካከል ትችላለክ፣ በጤናክ ነገሮችን ማሰብ ትችላለክ። ግን ቅድሚያ አንተ ጤና ስትሆን ነው ይህን። ከዚህ በኋላ እኮ የሚስተካከል ነገር የለም በቃ ሁሉ ነገር አውቃጠለቀ ምንም የሚስተካከል ነገር የለም ምኑን ነው የማስተካክለው ከዚህ በኋላ እኔ አሁን ራስን እንድትወቅስ እኮ አደለም አብርሃም ያልሞከርከው ነገር አለ እግር ስር እስከ መንበር ከእግር ድረስ ዳርሰሃል ብዙ ነገር ለፍታል እኛ እናውቃለን አጠገብ ያለው ሰው እንኳን እኛ ሌላም ሰው ያውቃል የሚሆነው እግዚአብሔር ሲል ብቻ ነው መስተካከል የሚችለው ፈጣሪ ሲል ብቻ ነው በእኛ ጉልበት በእኛ ሀይል አደለም አብርሃም ራስን አትውቀስ ራስን እየወቀስክ ደግሞ ራስን በሽታ ላይ አትክተት። ምንድነው አብራ ምንም ተስፋ የለኝም አሁን ከዚህ በኋላ ምንም ብኖርም ባልኖርም እንደዚህ የሚባል ነገር አለ ፈጣሪና ታማራ አብርሃም ምን ሆንክ እንዴ? በቃ እግዚአብሔር አልፈቀደም የቻልከውን ነገር አድርገሃል። የማይሳሳት ሰው የለም። ምናልባት ጥፋት አጥፋት ሊሆን ይችላል፣ ግን ደግሞ የቅርታ ልብ ስላለ ይቅርታ ጠየቅ አይደል እንዴ አንተም ደስተኛ እንድትሆን ነው። ከሆነ እዚያች ጋ እንደዛ የሩታ ወንድምም ሩታም እንደዛ እያደረገኝ ቆምኩት አይደል እንደ ቅርታ ለመጠየቅ ነው አይደል? ነገሮች ይስተካከላሉ ተባለ ፈጣሪ ደግሞ ሳይፈቅድ ቀራና በቃ አልተስተካከለም፣ አለቀ። አሁንም ቢሆን በጤነኛ መንፈስ ነው ነገሮችን ማሰብ ያለብህ እንጂ እንደዚህ እየታመምክ አይደለም ነገሮች የምታስበው። ሁሉም ነገር በቃ ለእግዚአብሔር ተወው። ወይ ስላለቀ የሚስተካከል ነገር አለ? የምትመልሰው ነገር አለ? አሁን እኮ ራስህን አጠንክረህ አመፍትተህ ሁሉንም ነገር ማድረግ እንደምችል አሳይተህ ነው ነገሮች እንዲስተካከሉ ትሞክራለህ እንጂ አልጋ ላይ ተኝተህማ ምንም የሚስተካከል ነገር የለም። ስለዚህ አሁን ምግብ አልበላም ያልከውን ነገር ማንሳት አለብህ። በቃ ትንሽም ቢሆን ለእግሮሮክ መብላት አለብህ። ምግብ ይዤ ልመጥቻለሁ። ትንሽም ቢሆን በልተህ መድኃኒትን ትወስዳለህ። እኔ ቅርብኝ፣ እኔ ምግብ አልበላም። ሄርሜላ፣ በእግዚአብሔር ወደ ላይ ነው እና፣ ታዲያ ቀን ሙሉ ሰት በላ ቀን ሙሉ ምግብ ሰት በላ እንዴት ነው የምትውለው? አብርሽ፣ ለምንድን ነው ሰው የምታስቸግረው? እንዴት፣ ይኸውልህ ሰው ለአንተ እንዴት ይጨነቅ። ያለው ቢያንስ ለእኛ ብለህ ብላ፣ ሁለት ጉሻ። ከዛ በኋላ መድኃኒት አላየህም። እንደጨጓራ እያመመኝ ነው። ትናንትና ቦሚት እያደረገኝ ነበረ። ስለዚህ ቅርብኝ። እሺ፣ ታዲያ በባዶ ሆድህ ነው የምትበላው? በባዶ ሆድህ ነው መድኃኒት የምትወስደው?

መድኒት ትወስዳለብት። አንተን ከሰማንን ብዙ ነገር እንትን አለ ምንፈልገው የለም። ያንተ እንትን ስለሆነ ማለት ነው፣ ደህንነት ስለሆነ ለበግድነውለአብርሃም በእግዚአብሔር አታሸገረ ለአንተ ተጨንቄ ነው። ምግብ እንኳን ሰርቼልክ የመጣውት እንዴ ሁለቴ ብትጎርስ ምን ትሆናለሽ? እኛ ለራሳችን ለምን በላን? ቤቱ ምግብ ሞልቶ አይደል እንዴ? ምግብ አለ፣ ግን በቃ አልበላም ብለሃል። ትበላለህ፣ በቃ ቢያንስ ሁለት ጉረሻ ትጎርስልኝና መድኃኒት ትወስዳለህ። ተጎዳለህ። ጨጓራህም እኮ አለመብላትህ ነው የሚጎዳህ። መድኃኒቱም እኮ እየሰራ ያለው የትኛው መድኃኒት ነው ምግብ ሳትበላ ውሰድ የሚለው?

ምነች? ግሬ ነገር አይደለም። አብራም ለቤት ቁጭ ብለህ ተናናቀን። አሁን የሚተኛ ነው።

ሚስተካከልበትን መንገድ መፈለግ እንጂ ማልቀስ መፍትሄ አይደለም። ነገሮችን ደግሞ እንዳልኩክ ነው። ቢያንስ በጤነኛ ጤነኛ ሆነ ነገሮችን ማስተካከል በቃ አላውቅም። ነገሮች ምናልባት ከዚህ በኋላ ሊስተካከሉ ይችላሉ። በአንተን ቦታ ቆሜ ደግሞ ነገሮችን ማሰብ ላልችል ይችላለሁ። ግን ደግሞ ቢያንስ ጤና አንጠብቅ። ከዛ በኋላ ሁሉም ነገር እግዚአብሔር የፈቀደው ነው የሚሆነው። በባ ሁሉ ሰው ለአንተ እየተጨነቀ እንደዚህ መሆን የለብክም አሉሽ። እኔ ደግሞ ደስ ትሆንም ማየት አልፈልግም። በቃ ደስታ ተመለሰ። የሆነ ሰዓት የሆነ ሰዓት ተረበሽክ፣ የሆነ ሰዓት በቃ የሚፈጠር ነገር ነው። ስለዚህ እንደዚህ እንድትሆን አልፈልግም። በጣም ነው የምታተኩሰው። ምግብም እኮ በደንብ አልበላም ወይ ጁስ ነገር ምንም

ማንም ሰው የሚፈልግ ጎበዝ ስትሆን ነው። ገብቷል? ማንም ሰው አጠገብ የሚሆነው ጎበዝ ስትሆን ነው። እና ስለዚህ ለጨጓራ እንደሚያምር ጨጓራ እንደሚያምር እያወቅህ ሙሉ ምግባት ለ ከዛ ደግሞ በዛም በባዶ ሆድ ደግሞ መድኃኒት ትወስዳለህ። እንዴት ይባላል ታዲያ? ራስን አትጣል አብርሽ። በቃ እኛ የምናውቀ አብርሃም ጎበዙ አብርሃም፣ የትኛውም ነገር ችሎ የሚያልፈውን አብርሃም ነው። ገብቷል የትኛው ነገር መስተካከል የሚችለው ብያለሁ። አንተ ጤነኛ ስትሆኑ በቃ እንዴ አንተ ቆኛ የምመክር ሰው አይደል? እንደዚህ አታድርጉ፣ እኛ ንቅርና ሌላ ሰው አይታወቅ ሰው የምትመክር አይነት ሰው ነው። እና ያን አይነት አብርሃም ነው የምንፈልገው። ይሄ ራሱን የሚጥለው ቶሎ የሚያዝ ነው ቶሎ የሚከፈው ቶሎ በሚቀድመው አብርሃም አንፈልግም። አብርሃም በቃ ጓደኞች የሚሉ ስም አንዳንድ በቃ ይህን ነገር ግን እንትን ካላልክ እውነት እግዚአብሔርን እላለው። ጋሽዬንም አብዬንም ነው የምጠራቸው። መች መጡ ሳትል ነው ቤት መጥቶ የምታገኛቸው። እና ለራስ ስትል እነሱን ማስጨነቅ ሳትፈልግ ካልፈለግ ራስን ተከባከብ ራስን ሁን ነው ልልህ የምችለው። እንደዚህ ሆነ ያዩት ምን እንደሚሰማቸው አስብ